አና ባይኖ የሚለውን የያዕቆብ ምዕራፍ 1 ቁጥር 19 ላይም ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይም ዮሐንስ ወንጌል ምዕራፍ 6 ቁጥር 31 ላይ ላይ ያለው ተመሳሳይ ነው። ከላይ የሚመጣው ከሁሉ በላይ ነው ካለ ከሁሉ በላይ ማለት ምን ማለት ነው ደግሞ እናየዋለን። መጀመሪያ ግን ከላይ የሚመጣው አለ፣ ከሰማይ የሚመጣው አለ። ስለዚህ ከሰማይ መውረድ፣ ከሰማይ መምጣት የምናምን የሚመሳሰሉ ጥቅሶች አንድ አይነት ትርጉም ነው ያላቸው። ስለዚህ ኢየሱስ የላከኝን ፈቃድ ለማድረግ ከሰማይ ወርጃ አለው ሲል ከሰማይ ሲል ከአምላክ ዘንድ ማለት ነው ከሰማይ መውረድ ምን ማለት ነው ተብላችሁ ብትጠየቁ ከሰማይ መውረድ ይህንን ለመረዳት ትፈልጋላችሁ አዎ ዮሐንስ ወንጌል ምዕራፍ ስድስት ቁጥር ሀምሳ አንድ ላይ እንግባ ዮሐንስ ወንጌል ስድስት ሀምሳ አንድ ላይ ምንድን ነው የሚለው ከሰማይ የወረድኩ እንጀራ እኔ ነኝ እንጀራውም ስጋዬ ነው ስጋው ከሰማይ ነው ወይ ሊትራሊ ከሰማይ ወርዷል ወይ ቃል በቃል ወርዷል ወይ ሊትራሊ ነው ወይ አልጎሪካል ነው ሊትራሊ የሚወሰድ ነገር ነው ወይ እማራዊ ነው ወይ አይደለም ፍካራዊ ነው ከተባለ እንግዲህ ያውስ ዮሐንስ ወንጌል ላይ ብዙ ቦታ ላይ ከሰማይ ወርጃለሁ የሚሉ አናቅጾች በአጠቃላይ ነው ያመለክታል። ካልሆነ ግን ፍጹም በረከት በጎ ስጦታ ፍጹም በረከት የሆኑት ሚስትና በጎ ስጦታ የሆኑ ልጆች ከላይ ናቸው አለ ከየት ነው የሚወርዱት አለ ከብርሃናት አባት ከአብ ምን ይላሉ አለ ይወርዳሉ። ነገር ግን እዛ የሚኖሩ አይደሉም ማለት ነው። ይሄ እንግዲህ የመጀመሪያው ጥቅስ ያየነው መውረድ የሚለውን ነገር ያየነው ነው። ሁለት ጥቅስ እንመለከትና ኢንሻአላ ወደፊት እንሄዳለን። ማለት ሁለተኛው ጥቅስ ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ያለው ጥቅስ ነው። በደንብ ተከታተሉኝ። ያጀማ ክርስቲያኖች ኢየሱስ ክርስቶስ ቅድመ ህልውና አለው ብለው እንደ ማስረጃ ነገር አድርገው ከሚያቀርቡት ተወዳጅ ጥቅሶች መካከል ሁለተኛው ጥቅስ ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ፣ አንድ ሰው አስምሩልኝ፣ አንድ ሰው ሰው ከኔ በኋላ ይመጣል አለ ሰው ያ ሰው ከእኔ በፊት ነበረ ከእኔ ይልቅ የከበረ ሆኗል አለ አንድ ሰው ሰው ሰው። ስለ ሰው ነው የሚያወራው ስለ መለኮት አይደለም የሚያወራው። አንድ ሰማን ወይም አንድ ሰንበዲ ወይም ደግሞ አንድ ዲቫይን ፐርሰን አንድ አምላክ ከኔ በኋላ ይመጣል ከኔ በፊት ነበረ ቢል ኖሮ ምናልባት ያስኬዳል። ሰው ሰውነቱ ከድንግል ማርያም ማኅጸን የሚጀምር ነው ከኔ በፊት ነበረ ይላል። በፊት የሚለው ቃል ግሪክኛው ምንድን ነው ፕሮስ ፕሮቶስ ነው የሚለው ፕሮቶስ ማለት ለክብር ይመጣል ባይብል ላይ ለምሳሌ ማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ተመልከቱት የማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ከእናንተ ማንም ፊተኛ ሊሆን የሚወድ ቢኖር የእናንተ ባሪያ ይሁን አለ ፊተኛ ለሚለው ቃል የገባው ፕሮቶስ የሚለው ቃል ፊተኛ በፊት ስም መደብ ነው ራሱ ኤሚ ከሚለው ቃል ነው ራሱ ነበረ ለማለት ኤሚ አዳያጃችሁ ፊተኛ ሊሆን የሚገባ ሊሆን ሊሆን፣ እንዴት ነው ሊሆን የሚባለው? ከእናንተ ፊተኛ ሊሆን የሚገባ ወይም ደግሞ በፊት መሆን የሚገባው በፊት መሆን የሚፈልግ ማለት ነው። በፊት ይባል ምን ማለት ነው? አንድ ሰው ከኔ በኋላ ይመጣል ከኔ በፊት ነበረ፣ ዛት ሚስ ከኔ በፊት ነበረ ማለት ስለ ክብር ነው የሚናገረው። ለምን ፕሮቶስ የሚለው ቃል ማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ከእናንተ ማንም ፕሮቶስ ሊሆን የሚወድ ይላል። ፕሮቶስ ማለት ፊተኛ ማለት ነው። ፕሮቶስ ማለት ምን ማለት ነው? በፊት ማለት ነው። ስለዚህ በፊት መሆኑ ይፈልጋል። በፊት ሲባል ምን ማለት ነው? በቅድመ ሕልውና በእድሜ መበላለጥ ነው እንደሚያሳየው አይደለም። ለምን እዛው ጋር ስትመለ ከእኔ ይልቅ የከበረ ሆኖ አላለ። በክብር መጥምቀ ዮሐንስን፣ ኢየሱስ ይበልጠዋል። ኢየሱስ ልብና አድርጎ ይበልጠዋል። ስለዚህ ምንድን ነው በክብር ደረጃ ማለት ኦንቶሎጂካሊ፣ ሰው ናቸው ሁለቱ። መጥምቀ ዮሐንስም ሰው ነው። ኢየሱስም ሰው ነው። ምንም ልዩነት የላቸው ነገር ግን ኦንቶሎጂካሊ ልዩነት ሳይኖራቸው ሜታፊዚካሊ ግን በማንነት ደረጃ የደረጃ ልዩነት አላቸው። ስለዚህ ምን አለ? ማቴዎስ ወንጌል ምዕራፍ ቁጥር 27 ላይ ምን አለ? ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁናል። ፊተኛ ማለት ፕሮቶስ ነው የሚለው። ፕሮቶስ ማለት ምን ማለት ነው ሲባል በፊት ማለት ነው። በፊት መሆኑ ይፈልጋል። ዛትሚስ በእድሜ የሚበልጥ ማለት ነው? እንዴ አይደለም። ራሱ በፊት ሊሆን የሚለው ሊሆን ለሚለው ቃል ኤሚ ተመሳሳይ ነው። ራሱ ኤሚ ኤሚ የሚል ቃል ነው የሚጠቀመው። ኤሚ ምንድነው? ስትሮንግ ለምበሩ ላይ ስታዩት ከእኔ በፊት ነበረ፣ ነበረ ኤን ኤን ኤሚ ነው ራሱ። እንትኑ ማለት ነው። ፕሮቶስ ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ እዩት። እንደምትመለከቱት አስርቱ ትዕዛዛት በእድሜ አይበላለጡ። የመጀመሪያው እስራኤል ስማ፣ ጌታ አምላካችንና አንድ ጌታ ነው። በፍጹም አብሳል በፍጹም ነፍስ ውደድ። ሁለተኛ ባለንጀራን እንደራስ ውደድ። አትስረቅ፣ አታመንዝር። አስር ናቸው። ከአስርቱ ትእዛዛት ውስጥ ግን ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ ታላቂቱና ፊተኛው ትእዛዝ ተብሎ የተባለው የመጀመሪያው ነው። የመጀመሪያው ታላቂቱና ፊተኛ ፊተኛይቱ ለሚለው ቃል ፕሮቴን የሚለው ማስኩላይን ጀንደር ነው። ማን ነው? ፌሚናይን ጀንደር ነው። ሳት ሚንስ ትእዛዞቹ ሲመጡ እኩል ነው የመጡት። ግን ማን ከማን ይቀድማል ብለን ስንል የሚቀዳደሙት በጊዜ አይደለም የሚቀዳደሙት በክብር ነው የሚቀዳደሙት። በክብር የመጀመሪያ የነበረው ትእዛዝ እስራኤልን ስማ ጌታ አምላካችን አንድ ጌታ ነው። እሱም በፍጹም ለብዝ በፍጹም ሀሳብ አምልክ ወይም ደግሞ ውደድ የሚለው ትእዛዝ የመጀመሪያው ታላቂትና ፊተኛ ፊተኛይቱ ይላል። ፊተኛይቱ ለሚለው ቃል ፕሮቴን የሚለው የፕሮቶስ ምንድን ነው? ማስኩላይን ጀነር የነበረው ፌሜናይን ጀንደር ነው፣ ፕሮቴን ፕሮ ማለት በፊት ማለት ነው። መስተዋደድ ራሱ ከኔ በኋላ ከእኔ ማንነት በኋላ ማለት ነው። ከተላከበት በኋላ እኔ መላኩም ካመለከተ በኋላ ከተላከ በኋላ የመጣው ዮሐንስ ከመላኩ በፊት ነበረ ማለት ነው። ምንድን ነው የሚያሳየው? አንድ ሰው ከእኔ በኋላ ይመጣል። ከእኔ ከእኔ ከእኔነቴ በኋላ ነው የሚመጣው። ያ የሚመጣው ግን ከእኔ በፊት ነበረ። በምንድን ነው የነበረው? በአካል ነው አይደለም። በፊት የሚለው ቃል ፕሮቶስ የሚለው ለክብር ይመጣል። ማቴዎስ ሃያ ቁጥር ሃያ ሰባት እና ማርቆ ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ አይተናል። ራሱ ማለት ነው ወደ ዘፍጥረት ላይ ደግሞ እንግባና አንድ ናምናን ይና ይሄንን መሞገት ይችላል አንድ ሰው ኦሪ ዘፍጥረት ምዕራፍ 41 ቁጥር 51 ና 52 ላይ የዮሴፍ የመጀመሪያ ልጁ ምናሴ ብሎ ጠራው ይላል። ማን ምናሴ? ምናሴ ማለት የአባቴን ቤተ ረሳው በማለት ምናሴ ብለው አምላክ መከራን ሁሉ የአባቴን ቤት አስረሳኝ ማለት ምናሴ ማለት በነገራችን ላይ በዕብራይስጥ መርሳት ማለት ነው አስረሳኝ ማለት ነው የሁለተኛውን ስም ግን ኤፍሬም ብሎ ጠራዋል አምላክ በመከራዬ ቀን አፈራኝ ማለት ነው በመከራዬ ሀገር አፈራኝ ማፍራት ማለት ነው ኤፍሬም ማለት ከኤፍሬም እና ከምናሴ በእድሜ ማን ነው የሚበልጠው ሲባል መጀመሪያ የተወለደው ማን ነው የመጀመሪያ ልጅ ምናሴ ነው ሁለተኛው ግን ኤፍሬም ነው ነገር ግን ኦሪት ዘፍጥረት ምዕራፍ 48 ቁጥር 20 ላይ ግን ኤፍሬም ከምናሴ በፊት አደረገው። ፕሮቶስ ፕሮቶስ ፕሮቶስ ከምናሴ በፊት አደረገዋል። ዛት ሚንስ ምንድነው በእድሜ የበለጠው ማለት ነው። እንደ አይደለም፣ በፊት በፊት ዮሴፍ ኤፍሬምን ከምናሴ በፊት አደረገው ማለት ኤፍሬም ከምናሴ በፊት በአካል ደረጃ ነበረ ማለት ሳይሆን በክብርና በደረጃ ከምናሴ ይበልጥ ይበልጣል ማለት ነው እንጂ ሊተራሊ ነበረ ማለት አይደለም። ለምን የመጀመሪያ ? ስለዚህ ዮሐንስና ኢየሱስ ሲነጻጸሩ በእድሜ በስድስት ወር ይበልጠዋል ዮሐንስ ማለት ነው። ግን ከዮሐንስ በፊት ነበረ ማለት የክብር ጉዳይ እንጂ የህልውና ጉዳይ አይደለም። ምክንያቱም ሰው ነው የሚለው አንድ ሰው ከእኔ በኋላ ይመጣል፣ ከኔ በፊት ነበረ፣ ከኔ ይልቅ የከበረ ሊሆን ይችላል ይሆናል አለ። ስለ ክብር ነው የሚያወራው። በክብር ፕሮቶስ የሚለው ቃል ለክብር እንደሚመጣ መጽሐፉ ያሳያል ማለት ነው። ኢንሻላ ሁለቱን ጥቅሶች እናያቸውና አይንክ ሰውም እንዳይሰለች የሆነ ነገር ጌን እንታደረጉ እዚህትን ላይ ነጥብ ላይ ዮሐንስ ወንጌል ምዕራፍ ስድስት ቁጥር አምሳ አንድ እና በተመሳሳይም ዮሐንስ ወንጌል ምዕራፍ አንድ ቁጥር ሰላሳ ላይ ሁለቱን ጥቅሶች ላይ ጥያቄ ያለው ክርስቲያን ካለ ገብቶ ይሄ ነገር ትክክል አይደለም ማለት የክርስቶስን ቅድመ ህልውና ሊያሳይ ይችላል ብሎ መሞገት ይችላል ማለት፣ ሁለቱ ጥቅስ ላይ ብቻ ማለት ነው። ሌሎቹን ጥቅሶች ደግሞ ሊትራሊ እናያቸዋለን። ጊዜ ካገኘን ማለት ነው። ኢንሻላህ ይህ ይመስላል። ኮሜንት መስጠት ትችላላችሁ በትያላችሁ። ይስሀቅ አቡበከር እስማኤል፣ አሚር አሰላም አለይኩም ራህመቱላሂ ወበረካቱ። ዛህራ አዲስ አለም አሰላም አለይኩም ራምትላይ በረካቱ። ወንድሞቼና እናቶች ታች ያላችሁም እንደዛው ኮሜንት መስጠት ትችላላችሁ። በተማሩ በተማራችሁ ትምህርት ላይ ወይም ደግሞ በሰማችሁ ትምህርት ላይ። ትንሽ ድምጽ ስላለ ነው፣ እያዳመጥኩኝ ነው። እንሻላ ወደኋላ ሀሳብ ሰጠል ቀጥሉሽ